የፖለቲካ አመራሩ፣ የጸጥታ መዋቅሩና ማህበረሰቡ ተቀናጅተው በመስራታቸው የአካባቢውን ሰላም ማጽናት እንደተቻለ የወልቃይ ጠገዴ ሰቲት ሁመራ ዞን ሰላምና ጸጥታ መምሪያ አስታወቀ። ባለፉት ዘጠኝ ወራት በዞኑ የተከናወኑ የጸጥታ ተግባራት ባለድርሻ አካላት በተገኙበት በሁመራ ከተማ ተገምግሟል። አምሳሉ አሞኜ ተጨማሪ ዘገባ አድርሶናል። በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ሰላምና ጸጥታ መምሪያ ባለፉት ዘጠኝ ወራት የተከናወኑ የጸጥታ ተግባራትን ባለድርሻ አካላት በተገኙበት በሁመራ ከተማ ገምግሟል። ከነጻነት ማገስት የጸጥታ መዋቅሩን ለማጠናከር በተሰራ ስራ ህዝባዊ ወገንተኝነት ያለው የጸጥታ መዋቅር እየተገነባ መሆኑን የዞኑ ሰላምና ጸጥታ መምሪያ ምክትል ኃላፊ አቶ ጌታቸው ሙልጌታ ላሚኮ ተናግረዋል። ህዝባዊ ወገንተኝነት ያለው የጸጥታ መዋቅር እንዲፈጠር ተግባሮች እየተሰሩ ነው ያለው፣ ይህን ስራ ቁልፍ ስራችን አድርገን በመንቀሳቀሳችን ደግሞ የምናያቸው ለውጦች አሉ። ስለዚህ ይህን አጠናክሮ በመቀጠል አሁን ያለውን አንጻራዊ ሰላም ወደኋላ እንዳይመለስ የማድረግ ና ለኛ ለዞናችን ብቻ ሳይሆን ለክልሉም ስጋት የሚሆኑ አካላቶች በኛ አካባቢ እንዳይንቀሳቀሱ የማድረግ ስራ፣ ለውጭ ጠላትም አጋዥ የሆኑ ኃይሎች እንዳይፈጠሩ ሰፊ ስራ እየተሰራ ነው ያለ አቶ ጌታቸው አክለውም የፖለቲካ አመራሩ የጸጥታ መዋቅሮ፣ ና ማህበረሰቡ ተቀናጅተው መስራት በመቻላቸው አካባቢው ሰላም እንዲሆን አስችሎታል ብለዋል። ፖለቲካ አመራሩ ከጸጥታ መዋቅሮ ጋር አብሮ በጋራ ስለሰራ ና አጠቃላይ ስራዎቻችን ደግሞ ህብረተሰብ ምን ባንቀፈ ባንቀሳቀሰ መልኩና የጸጥታ መዋቅሩን አደረጃጀት የተጠናከረ በመሆኑ ህብረተሰባችን በሰላም ወጥቶ በሰላም እንዲገባ ሰፊ ስራዎችን እየተሰሩ ነው ያሉ። ማህበረሰቡ በራሱ ተነሳሽነት አካባቢውን መጠበቅ እንዲችል ግንዛቤ መፍጠር እንደተቻለ የገለጹት ደግሞ የዞኑ ፖሊስ መምሪያ ህዝብ ግንኙነት ኃላፊ ኢንስፔክተር አሸብር ሲሳይ ናቸው። ፖሊስ ኮሚቴ ይጠናከርባቸዋል ይገባቸዋል በሚል አካባቢዎች ወደ ሶስት አራት ከተማዎች በመምረጥ እነሱ ሞዴል ሆነው አካባቢያቸው ራሳቸውን የሚጠብቁ ከማድረግ የተሰሩ በርከት ያሉ ስራዎች አሉ። ማህበረሰቡ በቁርጠኝነት ተነስቶ እራሱ የሚጠብቅበት አካባቢ ተደርጓል። ከማንም ነጻ ሆኖ ትግሉ ብቻ ለማንነትና ስርዓት ለማክበር በሚል ትኩረት ሰፊ ስራ ተሰርቶበታል። በዞኑ የተፈጠረው ሰላም በሁሉም አካላት ተረበረበ የመጣ ነው ያሉት የቤት ሞሎ ከተማ አስተዳደር ሰላምና ጸጥታ ጽህፈት ቤት ኃላፊ መንግስቱ ገዛሃኝ ማህበረሰቡ ቀሪ የጎደሉ ተግባራትን ተባብረው ለማስተካከል ዝግጁ ነው ሲሉ ተናግረዋል። የትም ቦታ እንደ ወልቃይ ጠገዴ ዞን ሰላም ያለው አካባቢ የለም። ይሄ ሲባል ግን ዝም ብሎ የመጣ ሰላም አይደለም። ሁሉም ተረባርቦ ህብረተሰቡም ከጸጥታው ጎን በመቆሙ ጸጥታውም ደግሞ ህብረተሰቡ ጋር አብሮ እጅና ኳንት ሆኖ በመስራቱ ይህ ሰላም ሊመጣ ችሏል። የጎደሉትን ለመሙላት አሁንም ዝግጁ ነው። ወደፊትም አጠናክሮ ከነበረው ከቀን ወደ ቀን በሞራል በስነ ልቦና ተገንብቶ እየሰራ ያለ ህብረተሰብ ነው። ጠንካራ የጸጥታ መዋቅር አደረጃጀት በመፍጠር የህዝቡን ሰላምና ደህንነት በአስተማማኝ ሁኔታ ማስቀጠል ከቀሪ ወራት ተግባራት መካከል ቀዳሚ መሆኑ ተመላክቷል።